ሰላም ሰላም! ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ።

በድንገት ዳይመንድ መጣ ማለት ነው። ዳይመንድ ይህን እጅግ ና የመር በጣም ነው ያስደሰተኝ ማለት ነው እና እሱ ደ እሱ ለጫኔ መጥቶ እሱ ጫኔ ከወደቀ በኋላ ለአለልኝ ሄደው መተው ለሱም ለአደይ አምልጭ ያላት ማለት ነው። ህጂ አንተ ስትለው ህጂ ዝም ብለሽ አምልጭ ስላት እሷ ደግሞ ሩጧ አመለጠች። ሩጧ ስታመለጥ ወደ እናትዋ ቤት ሄደች እሷ ለአለልኝ ዳይመንድ ደግሞ ለአለልኝ እየመታው እያለ እየመታው እያለ ጫኔ እንደምን ብሎ ተነስቶ ለዳይመንድ መታው። አንገቱ ስመታው ስመታው ዳይመንድ ወደቀ ማለት ነው። ሲዋደቅ አለልኝም አለንኝ ደግሞ ለሁለቱ መተውት ራሱ ከሳተ በኋላ አደይን ፍለጋ ሆዱ ስክተሏት አላገኘዋትም ማለት ነው። ወይኔ ወይኔ፣ ጉዳችን ፈላሁ በላ አሁን በቃ ጋሽዬ እኮ ይገድሉናል እኮ እያሉ እያለ በድንገት ደግሞ ልዱ ለአደይ አባት አገኘቻቸው ማነሻንች ደግሞ ስሏት እኔ አደይ የምትባል ጓደኛ ነበረች እና ከከተማ ነው የመጣሁት። አደይ አባቷ አግተዋት ስለነበረ ለእሷ ለመጠየቅ ነው የመጣሁት። አንቺ ሚያስቶ ጓደኛ ነሽ? አዎ አዎ አለችው። ከዛ እና ምን እየፈለግች ነው? ከእሷ ወንድም የነበረ ና ወንድም እየፈለጉ አለችው። እና እኔ ማን እንደሆነ ታውቂያለሽ? አላውቅም። እኔ የአደይ አባት እኮ ነው። እንዴ እርስዎ የአደይ አባት ናቸው እንዴ አንተ ባልንጀራ አለሽ ስሏት። እንጀራ ምንድን ነው? ጓደኛው አለሽ ማለት ነው አሏት። አዎ ጓደኛዬ አይኖ፣ ግን ወንድሜ ከእሷ ጋር ነው ያለው ለሱ ዝፈልግ ነው የመጣሁት እያለች እያለ ድንገት ብርሃን መጣች። እንዴ አልሄዶ ምን እየሰራች ነው እዚህ ላይ ስትላል፣ ወንድሜ እየፈለግኩ ነዋ። ነይ ዝም ብለሽ አንቺ ደግሞ። አባቴ ግን ለምንድን ነው ለእህቴ እንደዚህ የምታሰቃያት ምን ሲያደረገች ነው አለችው። አንቺ ዝም በይ ዝንበይ አንችም ዝንበይ ላንችም የምምርሽ የለም አሏል። ከዛ እሱ ትቷቸው ሲሄዱ ልድና ብርሃኔም ወደ ቤታቸው ሄዱ ማለት ነው። ልልዬ ደግሞ የባርኪ እናት ነ ቡና አፍልኝ ብለው ጠርተዋት ስለነበረ ቡና ልታፈልላቸው ሁዳ ቡና ፍላ አፍልታላቸው ቡና እየጠጡ እያለ እንዲሁም የእሷ ቤተሰብ የት እንዳሉ እንደሞቱ፣ እንዲሁም ፍቅር መጥታ ደግሞ ለእናቷ ስትጫሁባት፣ እናቴ አንቺ እኮ ምን የሚያደረግሽልኝ የለም። አንቺ እኮ ለእኔ ብቻ አድርገሽ ነው ያሳደግሽኝ። እኔ አባት የለኝ፣ ወንድሜም አይወደኝ፣ እናቴም እንደማትፈልገኝ አድርጋችሁ እኮ ነው ያሳደግሽኝ ስትላት፣ አንቺ አለቻት። በኋላ ይቆጭሻል። እኔ እናቴ በኖሮችልኝ እናቴ ባስደሰትኳት እያልኩ ነው አንቺ በእጅ ያለ መዳብ ወርቅ እንደ መዳብ ይቆጠራል ነውና፣ እናት ስተንከባከቢ ስትላት፣ አንቺ ደግሞ የማን አስቃባጦች አትስቀብጪ አለቻት። ማለት ነው ፍቅር አይ ማስቃበጫ አይደለም እናትሽ እንደዚ እየወራሽ እንደዚ ከምታሳዝናቸው በህይወት እያሉ እናትሽ ተንከባከቢ አለችት ማለት ነው። ከዛ አደይ እያመለጠች እያለ በድንገት ዳዊት አገኘችው ዴል ብላ እሱ ደግሞ አደይ ያላት ይህ ይሄድሽ ነው ብሎ አቀፋት ማለት ነው። እኔ ዳይመንድ አለልኝ ለእኔ ይዞ አለልኝ እና ጫኔ ሊደፍን ሲያስበ ዳይመንድ ተከትሎ ከዛ ለእኔ ስለኝ ቀሩ አለችው። በቃ ቆንጆ እንኳን አደይ እንኳን ነይ ብሎ ወደ ቤት ወደ ኪንግና አሸናፊ መጡ ማለት ነው እንዴ። ዳይመንድስ ዳይመንድስ አሉ። ዳይመንድ ድማ እነጫነ ይዘውት ቀሩ። ለኔ አምልጭ ብሎ ስለገኝ ለሱ ይዘውት ቀሩ ስትላቸው፣ በቃ አንተ ይዛሃት ሂድ፣ አንተ ለአደይ አባቷ አገኛት ይገድሏታል። ዴብ ይዛሃት ሂድን አንተ፣ እኛ ደግሞ ለዳይመንድ እናስፈታዋለን ስሉ እንዴ አንድ ሰዓት ትመጣ ማለት ነው። እኔማ ወንድሜ ብቻ አልሄድም አለ ማለት ነው ኪንጎ። ከዛ ተሰናብቷቸው ሰላም ብሏቸው አደይ ለአደይ እናደር ሄዱ ማለት ነው ውዶች ዬ ልዶ ማደራ ልዶ ይዘህልኝና ብሎ ለአደይ ይዟት ይዟት አመለጠ ማለት ነው ዳዊት። ኪንጎና አሸናፊ ደግሞ ወደ ዳይመንድ ሄዱ። ብርሃኔና ልዱም ወደ እናታቸው ሄደው ወይኔ ወንድሜ እያሉ እያለ ዳይመንድና አሸናፊ መጥተው፣ በቃ እኛ ነይ ብለው አደይ ሄዳለች። አደይ ተሰናበቷት ብለው አደይም ተሰናብቷቸው፣ እንዲሁም ልዱም ወንድሙ ወንድሜ ነፍቀኝ ነበር ስትለው በቃ እንደዚህ ነው የናፈቅሽኝ አላት። እንዴ፣ ምንድን ምትለው አይና፣ ፍቃኝ ነበር ለአልኩ አለች። ከዛ ይዟት ለሷም ይዘዋት ሄዶ ለአደይና ለደዶ ይዟቸው ሄደ ዳዊት። ብርሃኔም ብርሃኔ ደሞ እንዴ አለልኝ ዳይመንድ፣ ልፈልገው እንዴ ዳይመንድ ኮብቸው እየመቱ ይሆናል እናቴ ስትላቸው፣ አይ ልጄ፣ አንቺማ አትወጭም እነዚህ በቃ አባቶች አያርፍም አንድ ነገር እንዳያደርግሽ በቃ አርፌሽ ተቀመጭ ልጅ አለ ብለው መከሯት ማለት ነው። ወዱ ዬ እንደዚህ ሲሏት ዳይም እንክ ጎ ደግሞ የአሬ አባት ደግሞ ለልጃቸው ሲፈልጉ ሊፈልጉ ሲሄዱ ለዳይመንድ እየቀጠቀጡት እየመቱ ታገኛቸው። እናንተ ምን እያደረጋችሁ ነው አሉ። አየ ጋሼ፣ ይሄ ልጅ ነው ይሄ ልጅ ዳይመንድ ደመቀ፣ ለልጄ ፈቶ ለቀቃት፣ ፈቶ እንድታመልጥ አደረጋት። እናንተ የት ሄዳችሁ ነው እሱ ፈቶ እንድታመልጥ እስከሚያደርጋት እናንተ የት ገብታችሁ ነው ብሎ መቷቸው ማለት ነው አለልኝ በበትር ለጫን ደግሞ በጥፍ መተውት እናምእኛ ምናደረግን ጋሼ፣ ይህ እኮ ነው ያደረገው። ይህ እኮ ነው ፈታው ፈቶ የለቅቃት ብሎ ረሽ ተከትለ ያለችበት ተከትላችሁ ብላችሁ አምጧት ብሎ መቷቸው ሄዱ ማለት ነው። እንዴ ላይንድ ደግሞ አንተ ደመቀ፣ እኔ እንደዚህ ተንከባክፌ ተንከባክፌ አሳድጌ አንተ ለኔ እንደዚ ታደርገኛለህ አሉ ዳይመንድ ደግሞ ምን አለ ጋሽ እንደዚ ነው እና ተንከባክቦ በአደራ ማሳደግ አደራ አደራህ በእንደዚህ ነው የምትዋጣው እኔ ኮናንተ የጠቀም ከመስለኝ ነው አለለኝ ና ጫኔ ተባብረው ለአሬ ሊደፍሯት ስል ሆነው ያመለጥኳት እኔ በትቼ የለቀቅኳት እኮ አንተ የጠቀምከመስለኝ ነው አሉ እንደዚህ ና የጠቀምከኝ ለኔ ልጅ ተከትለህ መጥተህ ከእኔ ፍቃድ ወጣ ፈንግጣ እየሄደች እያለ ልካ ላስገባት ብዬ አንተ መጥተህ እንደዝፈተህ ስትለቃታን እኔ ምን ላድርግ። አሉ ዳይመንድ ደግሞ እኔ እኮ አንተ የጠቀም ኮስነኝ ነው ጋሽዬ፣ አለ አሁን ነግሬሃለሁ። እዚ ላይ ጠብቀኝ ብለው ብለው ትተውት በድንገት ክንጎና አሸናፊ መጥተው አንተ ምንድነው ምንዋ ነው ስሎ እግሪ አስርን ጫን እናአለን ያለው ከዛ እዙና እግሪ ፈተው፣ በቃ አሁን እናምልጥ አሁን ማምለጥ አለብን ብለው ከበቱ ወጥተው አመለጡ ማለት ነው። ዱትዬ በዛ ደግሞ ለባርኬ ደውላ መቸ ነው የምትመጣው፣ እኔ ደብሮኛል፣ እዚ ቤት መቸ ነው የምትመጣው ብላ ደውላ እየተነገረችው እያለ የናመጣው እንዴ ምንድ ነው እኔ ስመጣ ዘጋሽ? የውሳ ሰልፎ ሲላት አይ አውርቼ ስለ ጨረስክ ነው አለችው። እንደዛ ነው እንዲ ልሌ ሴት ናት። ልሌ ዋሽታ ልታጣሏቸው ፈልጋ ኮ ነው። ልሌ ወደ ናኦል ቤት ሄዳለች። ወደ ናኦል ቤት ሄዳለች ልሌ ምን ልትሰራ አንተ ኮ አይኒ አልገለጥክም፣ እንጂ ልልክ ናኦል የለመደችው ነገር አለ። በቃ አንተ ስትወጣ ወደ እሱ ቤት ነው የምትሄደው፣ እሱ ደውሎላት ነው የሄደችው ስትለው የመረሽኝ አላት። አዎ፣ በቃ እኔ እሄዳለሁ፣ እሄዳለሁ የት እንዳለች ላያት ሲል፣ አይ ምን ያደርግልሃል ተቀመጥ እንጂ ስትለው፣ አይ እሄዳለሁ ብሎ ሲሄድ ማለት ነው ህዶች፣ ይሄ ናኦል ቤት ሄዶ ናኦል ደግሞ ቤት ሽጦ ወደ ውጭ ሀገር ወደ ስደት እንደወጣ እንደውም ደግሞ የት ሄደ ነው ብሎ ወደ የባረኩ ቤት ሲሄድ ደግሞ እዛ ላይ ያገኛት ማለት ነው። ሌሌ እንዴ እዚ ላይ ነው እንዲ ያለሽ አላት። አዎ የባርኪ እናት ቡና ፈልኝ ብለውኝ እኮ ቡና ላፈለላቸው መጥቼ ነው። ሰጥቶም ቤዛ ኮ ነወር ቤት ሄዳለች ብላኝ ነው። ሰጥቶም እና የዚች ውሸታምታ ታምናለህ እንዴ አለችው። ዋሽታ ነው አለችው ዋሽታ ነው። በዚህ ልክ እንደዚህ ምን ሊያደርግላት ነው አለ የባረከናትም አስጠነቀቀዎት ከእጅ እንዳታመጥ ይህች ልጅ ጎበዝ ናት፣ እጅ በአንዴ ጠቅልላት በጣም ልባም ሴት ናት ብለው መከሩት ማለት ነው ውዶች እ እና አደይ ደግሞ እንዳወጣች ከቤታቸው ከቤቷ ይዟት እየመጣ እንዳለ ነቅሯት ማለት ነው ውዶች ይ በክፍል 6 አዴ የነበረች ቤት ስራ ተመልሳ ከነ የባረኮ እናት ተገናኝታ ደስተኛ ሆና ለደብን ፍቅሩ ተቀብላው እንደምኖሩ ተስፋ አደርጋለሁ ውድትዬ። በክፍል 69 እስከምንገናኝ ላይክ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ወዳችኋለሁ። ባይ ባይ።